ሀይሚ ዛሬ አልተቻለችን በቅን የለነሰ ማይጠር ልክ ልካቸውን ቤተሰብ እንደዚሁም በራሷ ሙድ ፈታ ዘና ቅውጥ ቅብጥ እያለች መታለ ቡራም ደሞ ስቶሪ ላይ ያስተላለፈው መልእክት አለ። ከቡራ ስጀምርላችሁ ሁሉም ነገር ገደባ አለው። ማረም ሲበዛ ይመራል አይደል የሚባለው። አንድ አበባ የሚያድገውና የሚያብበው መዓዛው የሚያውደው ውሀ በልክ ሲጠጣ ነው። ከልክ በላይ ውሀ ካደረጋችሁበት ስሩ ይመነምናል፣ የጠነከረውም ይላላል። ህይወትም ካልተንከባከብናት ጉዞናት ገደባላት በማለት መልእክቱን አስቀምጧል። በነገራችን ላይ ይህ መልእክት በጣም ረቂቅ ነው። በተለያየ መንገድ ልትረዱት ይገባል። ለምሳሌ አበባውን የጠቀሰበት ፓርት ላይ አንድ አበባ አስፈላጊ የሆነውን ውሃ ስትሰጡት ነው ለእናንተም አስፈላጊ የሆነ መዓዛና የሚያምር ሽታ። እንደዚሁም ደግሞ አበባ በተፈጥሮ ታውቃላችሁ፣ በጣም የሚያብረና ውብ የሆነ አሚሮን የሚያድስ ነው። ገባችኋል? ልክ ስታሸቱት በአፍንጫችሁ ገብቶ አሚሯችሁ ውስጥ የሚሰጣችሁ እርካታ አለ። ያን ነገር ለማግኘት ግን እናንተም እሱ የሚፈልገውን በልክ ልትሰጡት ግድ ይላል። ከልክ በላይ ካለፈ የምትሰጡት ውሃ አበባ አበባው ቦታ ላይ ሳደርሱ እዛው ደርቆ መንምኖ ይቀራል። ሲቀጥል ደግሞ የጠነከረው ይላላል ያለበት ፓርት ላይ ቤተሰቦች፣ ጓደኛ ሊሆን ይችላል፣ ፍቅረኛ ሊሆን ይችላል፣ ማለት አለአግባብ ነገሮች ሲደረጉ የጠነከረው ራሱ እንደሚላላ ብቻ። ቤተሰቦች እረቂቅ ነው፣ በተለያየ መንገድ መረዳት ትችላላችሁ። መልክቱን አስተውላችሁ ከሰማችሁት ማለት ነው የሆነ ጠጠር ያለ መልክት አለው። ወደ ሀይሚጋ ስመጣላችሁ ማለት ነው ምን ብላለች መሰላችሁ ስቶሪው ላይ ጠላቴ ይቃጠለ ስቃለው ስቃለው እኔ ስቃለው በማለት አፏን በእጇ ያዝ ያረገች እሞጅና የሳቀች እሞጅ አስቀምጣለች። መቼም ቅኔዋ አልተቻለም። ይሄን ሰሞን ቤተሰቦች ስቲል ትናንትና ስቶሪ ላይ እያደረገችው በሱ ያለ መስራት የኔ ራሱ እናደዳለው ይቆጨኛል ሁሉ ማለት ቅኔው ሙሉ ቀን ሲያስቀ ነበረ። ብቻ በቅኔ ቅኔ እየዘረፈች ነው። ሲቀጥል እንደዚሁ በሙዚቃ መታለች። ፏፍሽ ብላ ዝንጥ ዝንጥ ብላ ቤተሰቦች ቅብጥ ብጥ ብጥ ብላ ነው ዛሬ ሙዚቃው ራሱ ራሱ መልእክታ ለው ገባቸው አደለ የታልስኪ ገድገድ ያልኩት በት ቤት ሳክሬ ብድግ እንጂ አክባሪን አክብሬ ቤተሰቦች በቃ የሆነ ስቶሪዋ ላይ የምታደርገው ቅኔ እንደዚሁም ደግሞ ሙዚቃው ራሱ ቅኔ አንዴ ይነገራል ሁለቴ ይደገማል እውነት ሙዚቃው ረዘም ያለ ነው አንድ ደቂቃ ነው የአንድ ደቂቃ ሙዚቃ በቃሌ ለመሸምደድ ይከብተኛል ግን ደግሞ እያንዳንዳቸው ቀን ያላቸው ቤተሰቦችና። አንድ ይነግርሻል ሁለቴ ይደግማል ሶስቴ ይሰልሳል። የታል ገድገድ ያልኩት በትቢት ሰክሬ ብድግ እንጂ አክባሪን አክብሬ። በቃ እንዴት ብዬ ልንገራችሁና ቅኔ ከገባችሁ ሀይሚዬን ሰሞኑን የምሰድቧት የምዘቀዝቋት እኔ ስቃለሁኝ ምንም በህይወቴ ላይ ምንም የሚቀየር ነገር የለም። ምክንያቱም እኔ ማለት በጣም ደስተኛ ና ዛሬ ብታዩ ቪዲዮ ማለትም ቀብጥብጥ እያለች ነበረ ቪዲዮ ስሰራ ራሱ እና የኔ ትንሽዬ እምር ብሎብሻል በቃ ህይወት እንደዚህ ነው። ቀለል አድርጋችሁ ኑሮ ቤተሰቦች አትጨናነቁ። ማለት ለሆነው ላልሆነው ነገር ድብርት ውስጥ አትጉ። ህይወታችሁን ቀለል አርጋችሁ ኑሮ አትኝ። ህይወት አንድ የምትኖር ነገር ናት አይደለ? ስለዚህ በሆነው ባልሆነ አትጨነቁ። ፈታ በሉ። ዛሬ እንግዲህ ቪዲዮ ይለቃሉ ብዬ ተስፋ አረጋለሁ። ቡራ ያው ትናንትና በጣም ተበሳጭቷል። ከምታስቡት በላይ ያበሳጨው ደግሞ ዳኒ ነው። እውነቴን ነው ምላችሁኝ። ማለት እንድናደድ ሆነ ብሎ እኮ ነው እንድናደድ፣ ሀይሚ ሀይሚ ሀይሚ የሚለው እና ይሄ ሀይሚ ሀይሚ የምትለውን ነገር እረፍ። ሲቀጥል ደግሞ አንድ ቪዲዮ ዛሬ ቲክቶክ ላይ አይቼ ማለት ነው በሳቅ እማዬ ድረሽ የሚልበትን ዳኔ ማለት ነው። አይታችሁታል? ካላያችሁ ቪዲዮ ሰራበታለሁ፣ ኮሜንት ላይ ንገሩኝ።